እኮ ሀብታ ሀብታመን፣ ግን አንተ ለምን መኪኖችን ሽጠፋት አትልበት? ሸጥኩት እኮ ሲጀመርም ለዚሁ ነበር። ይሄንን ለብር ምንድን ነው? ቼክ ነው ብር ነው? ይሳካለት ነው ቼክ ነው እንደሱ አይደለ

በጣም የምትናገሪ ከሆነ ተናገሪ። እንደ እያጓጓሽ ግን ምን አይነት ጓደኛ ነው ያለ? ስለማ ስለ ሞገስ ነው የምታውሉ? መልአክ በላይ ክንፉን ያራገፈልህ መልአክ። ራስን አዘጋጅ። ሞገስ መኪናውን ሽጦ እየጎደለን አንድ ነጥብ አምስት ሚሊዮን ብር ያው ከተገባ ምሳሌ በቃ ይዘሽሽ። ደግሞ ውጭ ስትሄጅ አመጣልሻለሁ ያልሽኝን እንዳትረሽ ሞገስ ብቻ አይደለም ቅድስትም ትልቅ ባለውለታ ነው ወይኔ ቅድስት ወይኔ ተበላ ወይኔ ልድረስላት ወይኔ ተበላ ወይኔ ወርቁ ተበላ ተበላ ምንድን ነው ማነው የሚበላት ቡራ በቃ አንተ እዚህ ሁን እኔ ሳይበላ ልድረስላት በቃ ታዲያ ምንድን ነው አልገባኝም ሄሎ ቅድስት፣ ምን ሆነሽ? ብር ቀንሻለሽ እንዴ? አራላለኝ በተስማማነው ነው። እና ምን ሆነሽ ነው? ሰውዬውን ፈራሁት። እና እኔ አብሬሽ ነው ታጠይቀልኩ አይደለም? በጣም ትልቅ ሰው እኮ ናቸው። ሄሎ ቅድስት፣ በዚህ ሰዓት እንዴት ነው የምትጠፊ? እኔ እኮ በዚህ ሶስት ቀን ውስጥ ገንዘቡ ማሙላት አለብ። ጋሽ ይቅርታ፣ እንዴ ቅድስት፣ ቆይ ምን ሆነሻል ዛሬ? ጋሽ ይቅርታ እንዴ! አንቺ ይቅርታ ዳጣ ይቅርታ፣ ቆይ ምንድን ነው የሆናችሁት? እና የት ሆነሽ ነው? ጋሼ እንደ ጨረስኩ እመጣለሁ፣ ጠሊልኝ ለምን? ምን ውስጥ ሆነሽ ነው ጫጫታ ይሰማኛል? ጋሼ በጣም ነው ደስ የሚለ። ለምን ወሹ ነገር አትናገሪም? የት ሄደሽ ነው? ስመጣ ነገር አለው። እሺ፣ እሺ እናሽ ቃል ገባልሽ። ይቅፍ ደግመህ ግን እንግዲህ እንዳትል ከዚህ በኋላ ብልሽ የሲኖ ሲሳይ አድርገኝ አለልሽ። ከዚህ ኧረ እባክህ የዝና ሲሳይ አድርገኝ ካላልክ አላምንም። ይሄ ደግሞ እንኳን ደስ አላችሁ። ደስ አለን። እንግዲህ ዛሬ ብሩክ ብሩ ሞልቶለታል። የጎደለው የነበረው አንድ ነጥብ አምስት ሚሊን ብር የጎደለ ነበረ። እሱም እንግዲህ እግዚአብሔር ይመስገን ሞልቶለታል ማለት ነው። ዛሬ ያው መቼም አንድ ነገር ሲሞላ የሆነ ነገር ይጎላልና ሰዎች ስለሆንን ያው ብቻ እሱን ለመሙላት ሰዎች ተረባርበውበት በጣም ደስ የሚል ፍቅርን ያየንበት ሁኔታ ነው። ምክንያቱም እንግዲህ ስምንት ሚሊዮን ብር ቤትና መኪናውን ሽጦ ብሩክ ሞልቶ ነበረ። ከዛም በኋላ የቀረ ሁለት ሚሊዮን ነበር እና አምስት ሚሊዮኗን ያለውን ምኗን ምኗን እንትን ብሎ ሞላ ማለት ነው አምስት መቶ ሸዋን ከዛ አንድ ነጥብ አምስት ነበር የጎደለው። እንግዲህ ዳጣና ሞገስ ሲያወሩ ዳጣ የጎደለውን ብር ስለነገረችው ሞገስ የጓደኝነትን ጥግ እንግዲህ የቀረ መኪናዎቹን ሽጦ አንድ ነጥብ አምስት እንግዲህ ለዳጣ ሰጥቷታል ማለት ነው። እንግዲህ እሱን ብሩክ በጣም ነው ደስ ያለው። ደግሞ ሌላው የሚያሳዝነው ክፍል ይሄንኑን እንትን ለማስተካከል ሂዳ ነበረ ቅድስት። ቅድስት እንግዲህ ራሷን መስዋዕት ለማድረግ ለምሳሌ ስትል መስዋዕት ለማድረግ ራሷን አዘጋጅታለች ማለት ነው። በጣም ደስ በሚል ሁኔታ በሚገርምም ሁኔታ እንግዲህ በጣም ከባድ ነው እንግዲህ አስባችቷል። ራሷን ሴትነቷን ልትሸጥ ገንዘብ ካመጣ የኔ ሴትነት ምን እንትን አለው ብላ ዳጣ በፊት እንእንትን እንትን የነገረቻትን እንትን ብላለ ማለት ነው። ዳጣ እንዴ ቀልድ በያዘቦት ያወሩትን ነገር እንግዲህ ያስባበት ቅድስቴ ይሄ ነገር ብር ከሆነ ምሳሌ ማሳከም ከቻለ የኔ ሴትነት በቃ ማለት ዋጋ ባለው ነገር ከሆነ የሚጠፋው ይሁና ብላ እንግዲህ ራሷን አስባችታል። የእውነት በጣም ነው የሚገርመው። እና እሱን ለማድረግ እንግዲህ ዳጣ አካሌ እንግዲህ ከገንዘብ ካላቸው ሰዎች ጋር አገናኝታት ሄዳለች። እዛም ሆና እንግዲህ በጣም ጨነቀኝ ምን ይሻለኝ እያለቻት ነው። መጠጥ ቤት ገብታ እንግዲህ መጠጣት ትጠጭ ራስ ሲኑኝ እያለች ዳጣም፣ ያው በምትችለው ሀሳብ እየሰጠች ነው። እና እስከዚህ ድረስ ህይወት የተከፈለበት ነው ማለት ነው። ውድና የተከበራችሁ የምሳሌ ድራማ ተከታታዮቻችን ቤተሰቦች፣ እንዴት ናችሁ? እግዚአብሔር ይመስገን ከኔ ከሁሉ ሰላም ነው። ሁሌም አብራችሁ ስለሆናችሁ አመሰግናሉ። ላይክ በማድረግ ቪዲዮን ጀምሩ። ሁሌም እንደምንላችሁ እንግዲህ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ፣ ላይክ ያላደርጋችሁ ላይክ አድርጋችሁት። ምንም አይከፈልበትም። ሁሌም ስለምታበረታቱ ምስጋናችን ከፍ ያለ ነው። እንግዲህ ቪዲዮውን እንዲያያችሁት የዛሬው ቪዲዮ በጣም ደስ የሚል ነበር፣ የሚያስተምር ነበረ። የመጀመሪያው እንግዲህ ብሩ ብሩክ የምሳሌ መታከሚያ ብር ስለሞላለት የሁላችንም ደስታ ነው። ቤተሰቦቹ እንግዲህ ሁላችሁም እንደተደስታችሁ ተስፋ አደርጋለሁ። የኔ በጣም ነው ደስ ያለኝ ብሩ ስለሞላ። በዛ ላይ ደግሞ ምሳሌ ነቅታለች ዛሬ ነቅታለች። የተሰጣት መድኃኒት ትንሽ ከበድ ስለሚል ነበረ ትናንትና ትንሽ አስጨንቁን የነበረ ሁላችንም ዛሬ ግን ነቅታለች። ያው ግን ትንሽ ለመናገር እንትን ብላለች። እሱም ከ24 ሰዓት በኋላ ሚስታክል ነገር ስለሆነ እሱም እንትን ይላል ማለት ነው። ፈገግ እያለች በሳይን አንደበቷን ትንሽ ስለያዛት ነው እንጂ ሁሉንም ነገር ማድረግ እየቻለች ነው ማለት ነው። እንግዲህ አባዬ ውሃ እስክብርቱ መልብ ትርስጠኝ ብላ ውሃ፣ ከዛም ደግሞ አልፎ አባዬ እወድሃለሁኝ እያለች እየጻፈችለት ነውና እኔም ወድሻለሁኝ እያላት ፍቅሩን እየገለጸላት ነበር። ምን ላድርግልሽ በቃ ብዙ ነገር የአባትነት ጥግ በቃ፣ ህይወት ምን ልስጥሽ፣ ምን ላደርግልሽ፣ ብዙ ነገር የተጨነቀ ነው ያለው ብሩክ። ያው ማለት ለመጨነቁ አሁን የቅርብ አይደለም ብሩክ። እንግዲህ ከመጀመሪያ ህመሟን በዚህ መልኩ እንትን ማለቷን ከሰማ ጀምሮ ነው በቃ ሁሌም እንደተጨነቀ ነው። የገንዘቡን ጉዳይ ለማስተካከል በተለይ ማህሌት ትመታ እንግዲህ ትዳር፣ ሚስት ብሎ ቤቱ ካስገባት በኋላ ለልጁ ሌላ ጠንክ አሳር የሆነ በቃ የልጁ ጦስ ሆናበት ስንት ፈተናዎችን አልፎ ያም ደግሞ እሷም ጋ ያለውን ነገር በቃ ልጁን በፈጣሪ ሰጥቶ ብዙ በሚታግ እየታገለ ባለበት ሰዓት ላይ ደግሞ መልሳ እንግዲህ ሀብቱና ንብረቱን እንዳይሸጥ ሚስት ነኝ በሚል ምክንያት አሳግዳያበት ነበረ። እንግዲህ ያው በሞገስ ምክንያት ነው ሁሉም ነገር የተስተካከለው፣ እውነት ለመናገር ማለት ነው። ጓደኝነት አንዳንዴ መልካም ነው። በእርግጥ ሞገስም የጓደኛውን ሚስት ሲያባልግ ብዙ ነገሮችን ሲያደርግ ነበረ። ግን ቢሆንም እንኳ የራስ ጉዳይ ብሎ አልተውም፣ ነገሩ ኃጢአቱ እንግዲህ በጣም ከሚችለው በላይ የመቋቋም አክቶት ከእሱም ጋር ይቅርታን ፈልጎ በዚህ እንኳ ልካስ ብሎ እንግዲህ ብዙ ነገሮችን አድርጓል። እሱም እንግዲህ ንብረቱን ሀብቱን ለመሸጥ በቃ ብዙ ነገሮችን ለማድረግ ቢሞክርም እንግዲህ ማነው ማህሌት አሳግድ ያበታለይ። በእርግጥ ብታሳግድ ምሷ በፍርድ ቤት እንትን ይነሳል ክሱ። ግን ጊዜ ጊዜ ገደብ ስላለው ያሳገደችበት ወቅት በዛ ትንሽ ከበድ ያለ ነበር ማለት ነው። ለሞገስ መሸጥ መለወጥ አልቻለም። ምክንያቱ ደግሞ አሳግዳበት ስለነበር ማለት ነው። በዛም እንግዲህ ያኔ ባለንት ባንክ ያለው ብሩ ነው የታገደው፣ እና የሞገስ ከብሩ ገዝቶ ማንቀሳቀስ አልቻለም ነበረ። ገንዘቡ ማንቀሳቀስ ስላልቻለ እንግዲህ ታቃይታችኋል። የመጀመሪያ የሞገስ የቸክ ጽፎለት ነበረ፣ እና አስራ ሁለት ሚሊዮን ብር ቸክ ጽፎለት ቀጥታ ባንክ ሲገባ ምንም እንዳለ የለም ማንቀሳቀስ እንደማይቻል ነበር እንትን ያለው። ያው በእርግጥ በጊዜ ሂደት ይስተካከል ነበር እንትኑ ይስተካከላል ግን እዛ ድረስ ያው የብሩክ ያለበት ሁኔታ ትንሽ ከባድ ስለነበረ ትንሽ ነገሮች እንትን ብለው ነበር። ግን አሁንም ሞገስ መልሶ ባመጣው ሀሳብ እንግዲህ ሉላን አግተው የብሩክ እግድ ተነስቶለት ቤትና መኪናውን ሽጦ ዛሬ ደግሞ የጎደሎ ብሩ በዚህ መልኩ ተሟልቶለታል። በጣም ደስ የሚል ነው። በሌላ መልኩም እንግዲህ ቅድስት አሁን እስኪ እናንተ ምትላላችሁ፣ ሶሪ፣ ለቅድስት ዳጣ ትደርስላታለች፣ ታወጣታለች ብላችሁ ታስባላችሁ ወይስ ነገርዮሹ ትንሽ እሷ ጉዳይ ከደረሰባት በኋላ ትደርሳለች ብላችሁ ታስባላችሁ? እኔ የሆነ ማለት ሳትጎዳ እንደምትደርስባታለች ብዬ ተስፋ አድርጋለሁ ማለት ነው። ምክንያቱም ዳጣ ያለችበትን ቦታ ነገሮችን፣ ሁሉን ነገር ስለምታቅ ሂዳ እንደምታወጣት አንጠራጠርም ማለት ነው። ደግሞ ግዴታ መውጣት አለባት። ከተጎዳች ነገሮች ትንሽ የእንትን ስለሚከብድ ማለት ነው። ስለዚህ ቅድስቴ ምንም መሆን የለባትም። ዳጣ ሂዳ ታወጣታለች። ከወጣይ በኋላ እንግዲህ ምሳሌም አንደበቷ ይፈታላትኝና ደህና ትሆናለች። ከዛ በኋላ ፕሮሰሱን ጨርሶ እንግዲህ ቪዛ ምናምን አስጨርሷል። ብሩክ ወረዴ የቀረችው ብር ነበረችው፣ እግዚአብሔር ይመስገን ሞልቶለታል። እንግዲህ በዚህ መልኩ ምሳሌን ይዞ ብሩክ ወደ ውጭ ሀገር ይሄዳል ማለት ነው። ከዛም ሄዶ ተባለበት ቦታ ልጁን አሳክሞ በሰላም እንደሚመለስ ምንም ጥርጣሬ የለንም ማለት ነው። ከዛም ከመጡ በኋላ እንግዲህ ዋና ና ትልቁ ስራቸው የሚሆነው ሞገስን የሞገስን ሚስት መቀበል ነው። ከዝና ዝና ደግሞ በሌላ በኩል እንግዲህ ማሌትን ይዞ ሞገስን መገደል አለበት እያለ እሱ የራሱን እንትን እያመቻቸ። ማለት ደግሞ ኝኝኝ ትላለች። እሱ መጠቀሚ አድርጓት እያመቻቸ የራሱን ፕሮግራም እያየች አትነቃም። ደግሞ የሆነችው ልክፍ ነገር ማለት ነው። አሁን መጠቀሚ አድርጓት፣ አሁን ብር እሰጥሻለሁ፣ እነሱን አስገዲ፣ መጀመሪያ ስለ ንብረት ከማውራቶች በፊት እነሱን አስገዲ ይላታል። ማስገዲ ሁሉ ሰም ይጠቅማታል አይጠቅማትም። እኮ እሱ ምፈልገው ገንዘብ ነው። ቤት የላት ንብረት የላት፣ ስለዚህ የምፈልገው ገንዘብ ነው። ግን እሷ እንደዚያ ነው። በቅጣይ ክፍል አዲስ